ሁሉም ሐቅ አለው ሁሉም ደላ አለውና ያን ደሉን ሰምቻ ሰምቻለሁ ከዛ ዝም ብያልፋለሁ፣ ማለት ያው ያለብህ ሐቁ ቁርአንና ሐዲስ ያመዘነበት ነው መሆን ያለበት። የሚሆነውም እንደዚያ ስለሆነ ማለት ነው። ስለዚህ ለምን ፈሩ የሚባለው አልፈሩም፣ እየጠሩ ነው። ይኸው በአቂዳ ጉዳይ ለነ ሙፍቲ ዑመር ድሪስ፣ እንዲሁም ለነ ዶክተር አቡበክር ሱለይማን፣ ለነ ሳምሀር ተክሌ ዛሬ ወንድማችን ሙራድ ሐፊዘሁላሁ ተዓላ ለሼክ አህመድ አወሉ የውይይት ጥሪ ብለው ጠርተዋል። ለምን በእናንተ ቤት ብቻ ካልሆነ ለምን በእኛ ብቻ ካልሆነ ውይይት አይሆንም ትላላችሁ? እናንተስ እናንተ ፈርታችሁ ነው ወይስ ምንድነው እንደዛ የሚል ምክንያት ካነሳችሁ፣ እናንተስ የማትቀበሉት ስለፈራችሁ ነው ወይስ ሀሳብን ስለማትደግፉ ነው? ይሄስ ነገር እንዴት ነው? አንድን ወገን ብቻ እየፈረጁ የራስን ትክክል አድርጎ የሌላውን መንቀፍና የሌላውን ማጣጣል ይሄም ስርዓት ነው ብዬ ስለማላስብ ነው። ጀዛከላሁ ኸይረን። እንሻአላህ ሁልጊዜም ቤትህ ነው፣ እንሻአላህ መምጣት፣ ሀሳብ መስጠት፣ መዋየት ትችላለህ። እንኳን ደህና መጣ። አራት ጥያቄዎች አካባቢ አንስተህልኛል። አክ ብዙዎቹን ረ በቪዲዮቼ በስፋት ያብራራኋቸው ናቸው፣ ግን ችግር የለም። አሁን አንተ ስለጠየከኝ የተወሰኑትን ላብራራ። አለ ኢብኑ ምነወር ጋር በተያዘ ነሳሆን ሄጄ ኡስታዝ፣ ለምን መጥተህ አትወያይም? ክብር ሰጥተን ልናወያይህ እንችላለን እና ከአንድ ወንድም ጋር እንድትወያይ ብዬ ግብዣ አቀረብኩለት። አይ ያንተ ቤት መሸቂያ ያልሆንም እንደዛ ስለማልፈልግ ቲክቶክ የለኝም ማለ ችግር የለም ቲክቶክ ማውጣት ከባድ አይደለም፣ ካስፈለገ የኔን የእንግሊዝኛ አካውንት ሰጠሃለው መተህ ልትወያይ ትችላለህ። ቲክቶክ ማውጣትም ብዙ ከባድ አይደለም ማልኩት አይ ያንተ መሸቂያ ያልሆነ ምናምን እንደውም ሰለፊ ቤት ካልሆነ ምናምን አይ ሰለፍ ማለት ሰለፎችን መውደድ ማክበር ከሆነ እኔም ሰለፍ ነኝ። ከዛ አንጻር አይተው ከሆነ አላኩል ያህል ግብዣይን አልተቀበልም። ከዛ ወደ ፈትዋን ባገነንነት በሚለው በሰለፊ ቤት ሄደን እንወያይ፣ አንተ በማትሸቅልበት ሁኔታ አለ አይ እንግዲህ ሚዲያን እያጥላሉ አይደለም። ወዲያው ሙራድ ያንን ሲለጥፈው ሙራድ ለህጄ ኢብነ ሙነወርን ታጋ አድርጌ፣ አይ እንግዲህ ሚዲያን ሳታጥላሉ መታችሁ በሀሳብ ነፃነት በፈትዋ አምባገነንነትም ላይ ቢሆን መዋየት እንችላለን አልኩት። መምጣት አልፈለገም። ያው እሱ ያስቀምጣቸው ምክንያቶች ሽቀላ ምናም የሚል ነው። እንግዲህ ምንም ማድረግ አልችልም። እኔም ቢ አላልኩትም መምጣት ትችላለህ ብየዋለሁ። ስለዚህ እሱ ነው ሌላ ቦታ ካልድ ያለው። ለምን ሌላ ቦታ ሄዳለሁ? ኦልሬዲ የውይይት መንደር ከፍቻለሁ። በጣም በሀሳብ ነፃነት ዋንተ መተህ ሀሳብህን ማንም ሳያቋርጥህ ተከራክራል ብዙ ሰዎችም እንትን ይላሉ። በነፃነት ሀሳብ የሚወራበት ነው እንዴት ውይይት ይደረጋል እያሉ እሪ የሚሉ ሰዎች መልሰው በነሱ ቤት መጥቼ እንድወያይ ያደርጉኛል። ውይይት መኖር የለበትም ብለው ካመኑ ይህን ያክል ከዘመቱብን መጀመሪያውኑ፣ የፈትዋ አምባገነንነቱ እነሱንም ይመለከታል ወቀሳው ማለት ነው። ስለዚህ አምባገነኖች ቤት ሄጄ ወይም አምባገነኖች ያመቻቹት ቦታ ሄጄ መወያይበት ምክንያት አይታየኝም። መወያየት ከፈለገ እዚህ ይመጣል ይወያያል። እነሱ ከዛ በኋላ ያንን ይዘው ያው ውይይት አይፈልጉም እንባላለን የሚለው አስግቷቸው ይመስለኛል። ያው ከፍተኛ ብሽሽቅና ኦልሞስት ብዙ የውይይት ጥሪዎች አድርገዋል። በመሰረቱ ውይይት እንደማይፈልጉ መጀመሪያውኑ ራሳቸው በተደጋጋሚ ሲጽፉ ቆይተዋል። ውይይቱ መቆም አለበት ምናምን እያሉ ስለዚህ ውይይት እንደው እንደማይፈልጉት ኦልሬዲ ታውቋል። ስለዚህ ስድስት ሰባት ሰዎችን እንወያይ ያልክ ፖስተር በመቀያየር ውይይት ወዳድ ነው። ኦልሬዲ ውይይት ላይ ያላቸው አቋም ስለሚታወቅ ማለት ነው። ውይይትን እንደዛ በቃ ዲን የሚያፈርስ ነገር አድርገው ሲያቀርቡ የነበሩ ሰዎች ከዛ በኋላ በየ15 ደቂቃው አንድ ፖስተር እያወጡ ስም እየለዋወጡ ከገሌ ጋር እንወያይ ምናምን፣ ግልጽ ነው ብሽሽቅ እንደሆነና ሞር የሆነ ቀውስ ውስጥ እንደገቡ ነው የሚገባኝ። ዳሜጅ ኮንትሮል ውስጥ ገብተው በቃ በዚህ መልኩ ትርክቱን እንቆጣጠር እያሉ መከራቸውን ሲበሉ ነበር። ይሄ እንግዲህ የነሱ እንትን ነው፣ የነሱ ዲባክል ነው። የገቡበት የሆነ የትርክት ቀውስ ውስጥ ገብተዋል። ከዛ ለመውጣት መበሻሸቅ፣ ሰዎች ማስፈራራት ምናምን ፈልገዋል። አላኩል ያህል ግን ሁላሰቱ ቀውል ውይይቱን እንደማይወዱ እራሳቸው እኮ ሲናገሩ ከርመዋል። ሲወርዱብን የከረሙት እኛ ስንወያይ ውይይት እንደማይፈልጉ ይታወቃል። አቋማቸው ጥርት ብሎ ታይቷል። አሁን በቀን ሰባቴ ፖስተር ስለቀየርክና ገሌ ጋር ንወያይ ስላልክ አይደለም። እኛ ደግሞ ውይይት ላይ ያለን አቋም ይታወቃል። ኑ ተቹን፣ ኑ ተከራከሩ፣ ኑ ሀሳባችሁን አቅርቡ እያለን በራችን የከፈትነው እኛን፣ በዛ ምክንያትም ነው እኮ እንትን ያሉብን ሲዘምቱብን የከረሙት ማለት ነው። ስለዚህ ብዙ ትርጉም ያለው ወሬ አይደለም የሚያወሩት። ግን ይመስለኛል በቃ ውይይት አይወዱም ተብሎ በሰው ዘንድ ስለተጋለጡ ያንን ቀውስ ስለመቆጣጠር በቃ በየአስራ አምስት ምስለው አዲስ ፖስት ያንን የትርክት ቀውስ ለመቆጣጠር የተለያየ ነገር ውስጥ ገቡ። የእነሱ ችግር ነው። እኔ የልጅ ብሽሽቅ አይመቸኝም። አንድ ጊዜ መልስ ብዬ በቪዲዮ ሰርች ያለሁኝ ጉዳዩ ላይ ያለውን ነገር ከዛ ውጭ የመበሻሸቅ ፍላጎት ስለሌለኝ ዝም ብዬ አለው። እነሱ ግን በየጊዜው ፖስት ማድረጋቸውን ቀጥለዋል። ችግር የለም። ቀውስ ውስጥ እንደገቡ እረዳለሁ። የሚዲያ ባለሙያ ነኝ። የሚዲያ ስትራቴጂስት ነኝ። ይገባኛል፣ ምን አይነት የትርክት ቀውስ ውስጥ እንደገቡና እሱን ለመቆጣጠር መከራቸውን እየበሉ እንደሆነ ይገባኛል። አይ አንደርስታንድ። ኢንሻላህ በቅርቡ ከቀውሱ እንደሚወጡ ተስፋ አደርጋለሁ። አሁን ደግሞ ቢዳ ላይ ሁለት ሶስት ወር የሚሆን በደንብ እያንዳንዷን ርዕስ ቢዳ ውስጥ ያለችውን በደንብ ኮንሴንሰስ ለመፍጠር በሚያስችል መልኩ ወይም አንዱ የሌላውን ደሊል ማየት በሚችልበት ማወቅ በሚችልበት አቋሙን መረዳት በሚችልበት ቀድር ያንን ጉዳይ በደንብ አሽቶ መሄድ ነው። ስለዚህ እኔ ይሄ እቅዴ ነው። እነ ሙራድ የውድድር ታሃዲ ውስጥ ስለገቡ ብሽሽቅ ውስጥ ስለገቡ ብዬ ለምን ብዬ እቅዴ እንቀይራለሁ? በቅድ ነው የምሰራው። እቅዴ ቢድዓ ላይ ማውራት ነው። ስለዚህ በዚህ የውይይት መድረክ ለሚቀጥሉት ሁለት ሶስት ወራት ያክል የቢድዓን ጉዳይ በደንብ አድምቼ ከሰራው በኋላ ከዛ ደግሞ ይመጣል። ቀጥሎ የሚካሄደው ወደ ምንድን ነው የሚለው የአቂዳ የተባለው እናንተ ቅድም ያነሳው ነገር ይመጣል። ወደዛም አይቀርም፣ እሱንም ለማውራት ታቀዶ ነው ወደዚህ የሚመጣው። እኔ ምንም የምሸሸው አጀንዳ አይኖርም። እንሻላ ግን በጊዜ ሂደት እያደማው በስርዓቱ። እኔ ነካክቶ መተው አልችልም። ስታይሌ በስርዓቱ የምሰራውን ነገር እስከ ጥግ ድረስ ማድረስ ነው። የኔ ስታይል አሰራሬ ማለት ነው። ስለዚህ በዛ መሰረት የቢዳን ጉዳይ በደንብ ሳላደማ ወደ ሌላ ጉዳይ አልሄድም፣ ነካክቼ አልተውም። አሁንም ብዙ ድቤቶች፣ ብዙ እንትኖች ይኖሩናል፣ እንሻላ ብዙ የምንማማራቸው ነገሮች ይኖራሉ። የመጨረሻው ጥያቄ ለምንፈራችሁ ያልከው ነው። አልሐምዱሊላ እኛ የሀሳብ ፍርሃት የለብንም፣ እንደውም እንጋብዛለን። ኑ ብለን ሰዎች ተቃራኒ ሀሳባቸውን እንዲያቀርቡ በደንብ እንትንላለን። ስለዚህ ያንን ፕሩቭ ለማድረግ በየቦታው የዞርን እንትን መወያየት አይኖርብኝም። እኔ በግሌ ማለት ነው። እንደውም እኔ በዋነኝነት አስተናባሪ ነኝ። አንዳንዴ ሀሳቤን አክላለሁ፣ ጊዜ ሳገኝ የሆነ ነገር ሲፈነቅኝ ሀሳብ እሰጣለሁ እንጂ በብዛት የማወያየት ሚና ነው እየወሰድኩ ያለሁት። ስለዚህ አይዶን ኒድ ቱ ፕሩቭ ኤኒቲንግ እኔ ለማንም የሀሳብ ልዩነት እንደማልፈራ ወይም ውይይትን እንደምደግፍ ለማሳየት መጋጋጥ አይጠበቅብኝም። ፕሩቭን የሆነ ትራክ ሬከርድ አለኝ በጉዳዩ ላይ ሰው ማንም አይቶ መናገር ይችላል። ከአሁን ቀደም በፖለቲካ መስክን በምንም ስሰራ የሀሳብ ልዩነቶችን በግልጽ እያመጣሁ ነበር ምሰራው። ስለዚህ በዛ በኩል የምጋጋጥበት የለም። አሁን በጣም እንዲህ አይነት ውይይቶችን በየ15 ደቂቃ ገሌ ከገሌ ጋ ገሌ ከገሌ ጋ የሚሉት እነሱ ፕሩቭ የማድረግ ሸክም ስላለባቸው ነው። ኦልሬዲ ሰው እነሱ እኮ ሀሳብ አይወዱም ውይይት አይወዱም፣ ከሩቅ መነቋቆር ብቻ ነው የሚፈልጉት ብሎ ሰው እንደዚ አይነት ግምት ስለወሰደባቸው፣ ከዛ ምስል ለመውጣት መከራቸውን ማየት አለባቸው። እነሱ አሁን የነሱ ጥረት ነው የነሱ በቃ ያንም ብራንድ ለመፍጠር በቃ እኛ ኮ አልፈራንም ለማለት መከራቸውን ይበላሉ አስሬ በፖስተር ዲዛይን በምን እነሱ ፕሩቪ ያርጉ በቃ ትራክ ሬከርዳቸው ያ ስለሆነ ችግር ውስጥ እንደገቡ ይገባኛል። ሰም ካንድ ኦፍ ትረብል፣ ከዛ ትረብል ለመውጣት መከራቸውን እየበሉ ነው። እንግዲህ አላህ ያግዛቸው ነው የሚለው። እኔ ግን እንደዛ አይነት ችግር ውስጥ ስላሉ አይዶኒድ እንዲ መጋጋት አይኖርብኝም ማለት ነው። እነሱ ቤት ለምን አትሄድም? አልኩ ቅድም ነገርኩ። የሀሳብ ነፃነት ያለበት ቦታ ካልሆነ መጀመሪያውኑ አልሄድም። እነዚህ ሰዎች መጀመሪያውኑ እኮ እኛ በመወያየታችን ብቻ እሪ ብለው ቂያማ እያቆሙ ነው ያሉት። እንዴት ይወያያሉ? ሹብሃ እየጣሉ ነው። እንዴት የራሳቸው የማይሆን ሰዎች ሰበሰቡ እያሉ እኛ እንኳን በራሳችን ቤት ማውራታችን እንዲህ አትከንክኗቸው እየተብከነከኑ እያየናቸው በእነሱ ቤት ጠርተው ማሻላህ ብለው ግንባሬን ይስሙኛል ብዬ የማስብ ሞኝ አይደለሁም። እነሱ ያንን የሚሉት አስለን ውይይት እንደማይወዱ እኮ ይታወቃል። አሁን እነሱ አልኩ ቅድም ነገርኩ ከዛ ከገቡበት የብራንድ ቀውስ ለመውጣት ነው። አስር ጊዜ ሰዎችን እየጋበዙ ያሉት እንጂ በእውነት ውይይት እንደማይወዱማ ይታወቃል እኮ ምንም ማረጋገጫ እራሱ አስፈልገኝም። ገባ ብለህ ከሳምንት በፊት ሲጽፉ የነበረውን ውይይትን እንዴት እንደሚያወግዙ ተመልከት። ፌስቡክ ላይ እያየው ነበር፣ ሰዎች የሰሩትን ሚም እያየው ነበር። እና ቦክሰኛው እና ምናምን ተብሎ ተጋጣሚው እያለ ኖ ኖ እኔ ዳኛው ጋር ነው መጋጠም ምፈልገው ምናምን ብሎ ሲረብሽ የሚያሳይ የሆነ ፖስት አይቼ እየሳኩኝ ነበርና እኔ ለአወያያችሁን ያልኳቸው እና እነሱ ግን ለብሽሽቅና ለሌላ ነገር አንተኑ ካልተወያየት እሺ፣ ችግር የለም ኑና እኔንም እኔ ቤት እንወያይ ስል አይ አንተ መሸቀል የለብም ሰለፊ ቤት ካልሆነ ብዙ ትርጉም የሌለው ነገር ነው የተናገሩት። አላኩል ያህል ተዋቸው። እነሱም እንደምንም ብለው ከዚህ ጊዜ እንስጣቸው ለማለት ነው።